4 ቲጂ ኬተሪንግ፣ ቲጂ አገልግል፣ ቲጂ ባልትና፣ ቲጂ ዶሮ ወጥን እያዘዛችሁ ገባ ገባገባ እያላችሁ ማለት ነው።

ይግቡ በደንብ ሲገቡ ነው። እንደዚህ የመሰለማ ቆንጆ ሚጥሚጣ ሲዘጋጅ ብዙ ሰው መግባት እና ብዙ ሰው ማየት አለበት። ባይዘው ወይ እንዴት እንደሚዘጋጅ ሚጥሚጣ የኛ ቤት ሚጥሚጣ ነምበር ዋን አንደኛ ሚጥሚጣ እግዚአብሔርን በጣም የሚወደድ ሚጥሚጣ ነው። በ0967279433 ቲጂ ኬቴሪንግ፣ ቲጂ አገልግል፣ ቲጂ ባልትና፣ ቲጂ ዶሮ ሚጥሚጣ ማዘዝ ስትፈልጉ፣ በርበሬ ማዘዝ ስትፈልጉ፣ ሽሮ እንዲሁም አሁን ወቅቶቹ ስለሆኑ ማዘዝ ለምትፈልጉ ሁሉ ዘዙ። ላለው እውነት ምርጥ ምርጥ ምርጥ ሚጥሚጣ ነው የምታገኙት ማለት ነው። ለምን እኛ በስነስርአቱ እንደ ድሮ እንደ ባህላችን እንደ ድሮ ነው የምንሰራው እኔ ወስደ ቤት ምናምን ነገር ውስጥ ይዜ ታስፈጭም አልገኝም። ምክንያቱም በእጅ የሚወቀት የሚጣ ጣም ልክ ነው ልክ አይደለም። ማዘር ደግሞ እንትን ሴክሬት የሆነ አላቸው። እውነት ነው እኮ ትንሽ በ0967279433 ቲጂ ኬተሪንግ፣ ቲጂ አገልግል፣ ቲጂ ባልት እና ቲጂ ዶሮ ወጥ እያዘዛችሁ ላይክ ላይክ አድርጉ። ትናንትና አልገባሁኝም ዛሬ ሳልገባ ብላችሁ ሲቀር እጠፋባችኋለሁ። ለዛ ነው ስለዚህ፣ አሁንም እያያችሁ በጣም ቆንጆ ሚጥሚጣ ነው የምናዘጋጀው። ሚጥሚጣችሁ እዩ፣ ሚጥሚጣት እንደሚዘጋጅ ከቲጂ ባልት እና ከቲጂ ዶሮ ወጥ ጋር ማለት ነው። የቤት ባልትና የቤት ሚጥሚጣ ሚጥሚጣ የምትወዱ ሰዎች በእውነት ይሄ ሚጥሚጣ አይለፋችሁ። ከኛ ቤት ሚጥሚጣ አዘዙላችኋለሁ እኔ በእርግጥ ዋጋ ትንሽ ጨመር አድርጌ ነው የምንሰራው። ምክንያቱም ጥሩ ነገር ስታገኙ የግዴታ ዋጋ ትጨምራላችሁ። በተረፈ ጥቁር አዝም ብለው ያጠቁራል አ ጥቁር አዝም ብለው ሚጣ ላይ ያጠቁራል። ውይ አለማዘርዬ አንድ ጊዜ ስንቀምም ንዱ ሰው ብዙም አልገባም። እየገቡ ገባ ገባ በሉ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ግቡ።

0967279433 ቲጂ ኬተሪንግ ቲጂ አገልግል ቲጂ ባልትና ቲጂ ዶሮ ወጥን እያዘዛችሁ ቆንጆ ሚጥሚጣ ማዘር ለምትፈልጉ ቆንጆ ሚጥሚጣ አለኝ። ሚጥሚጣችን እጅ የሚያስቆረጥ የድሮ እናቶች የሚያዘጋጁት ነው። ያሁን በማዘር እጅ የተዘጋጀ ሚጥሚጣ ማለት ነው እና ይህንን ይመስላል እ ቆንጆ ሚጥሚጣ እግዚአብሔር ማዘር ናቸው የሚያዘጋጁ፣ ደግሞ በጣም ባለሙያ ናቸው። ጌታን በጣም እርሳቸው የሚያነጥሩት ቂቤ እንደዚህ ማ የሚያደርግ ቂቤ እውነት ምርጥ ቂቤ። በዛ ላይ ሚጥሚጣቸው ዩቲዩብን ከፍትላቸዋለን፣ ከዛ ይሸጥላሉ። የማዘርም እንደ እንደ ቲጂ ቲጂ አገልግሎት አይደለ እማማ አገልግሎት ይባላል ማለት ነው። አንቺ ለርሶም ይሁን ነው ለሁላችን ይበቃል። ምግቧ እኮ ሰፊ ናት፣ ህዝቡም ብዙ እኮ ነው። ምቀኝነት ከሌለ በስተቀር ምቀኛ ከሌለ በስተቀር አገሪቷ ሰፊ ናት። ስለዚህ እንደዚህ ነው። ዜሮ ዘጠኝ ስልሳ ሰባት ሀያ ሰባት ዘጠና አራት ሰላሳ ሶስት ቲጂ ኬተሪንግ፣ ቲጂ አገልግል፣ ቲጂ ባልት እና ቲጂ ዶሮ ወጥን እያዘዛችሁኝ ራቸዋለሁኝ እንደዚህ ቆንጆ ሚጥሚጣ ማግኘት ትችላላችሁ። አሁንም በጣም ብዙ ሰው አልገባም፣ እየገባችሁ ምክንያቱም በጣም ምርጥ ስራ ስለምናሳያቸው ማለት ነው። የእኛ ቤት ሚጥሚጣ እንግዲህ የእውነት ተጨብጭቡ እውነታል። ተወዳዳሪ የለውም። ስለ እውነት ተወዳዳሪ የለውም እስካሁን ድረስ ማለት ነው። ስለዚህ የሚያውቁ ሰዎች ያውቃሉ። ገባ ገባ በሉ። የምታውቁ ሰዎች አጨብጭቡ። በዛው ዜሪ ዘጠኝ ስልሳ ሰባት ሀያ ሰባት ዘጠና አራት ሰላሳ ሶስት ትጂ ኬቴሪንግ ትጂ አገልግል ትጂ ባልትና ትጂ ዶሮ ወጥነኝ እያዘዛችሁ ሰሞኑን ትንሽ ቢዚ ነበርኩኝ አልገባሁኝም ግን ከዚህ በኋላ ደግሞ እንገባለን እንገባለን። ይትባችንን እግዚአብሔር ሞቅ ሞቅ ያድርግልን። ሀገሪቷንም ሰላም ያደርግልን። እናቴ ግራውንም ቀኙንም ሰላም ያደርግልን። በደቡብም በስማ ዜሮ ዘጠኝ 0967279433 ጂኬተሪ ትጂ አገልግል ትጂ ባለት እና ዛሬ ማዘር ናቸው ሚጥሚጣ የሚያዘጋጅልን ሚጥሚጣ አዘገጃጀትን ትማራላችሁ ማለት ነው። ተማሩ ቆንጆ ሚጥሚጣ ታገኛላችሁ። በፈለጋችሁት ኪሎ መጠን እናዘጋጅላችኋለን። ቆንጆ ሚጥሚጣ የቤት ሚጥሚጣ ማለት ነው እና የውራጌ ሚጥሚጣጉራጊያ ጉራጌ ጉራጌ ጉራጌ ሚጥሚጣ ማዘር ያዘጋጁላችኋል። ያው ነው ማዘር፣ ጉራጌ ሆነ ጉራጌ ሰው የለመደው ሱና። ታዲያ እኮ በራሶት ቅላጼ ነው የሚናገሩት። እኔ ደግሞ በራሴ ቅላጼ ባአንሻፉፍም የራሴ ቅላጼ መንገድ 0967 279433፣ ቲጂ ኬቴሪንግ ቲጂ አገልግል ቲጂ ባልት እና ቲጂ ዶረ ወጥ ነኝ። እያዘዛችውኝ ይላለሁኝ። ቆንጆ ሚጥሚጣ ቆንጆ ሚጥሚጣ ማዘር ናቸው የሚያዘጋጁ የማዘር እጅ የምትፈልጉ ሰዎች ማዘዝ ትችላላችሁ። እማማ የተንቢ

እያዘዛችሁ እንደዚህ የመሰለ ቆንጆ ሚጥሚጣ ታገኛላችሁ። ሚጥሚጣ እዘዙ። ሚጥሚጣ ማዘዝ የምትፈልጉ ሰው ብዙ ገባ ሲል ይደወላል። ምቀኛ፣ ሸረኛ፣ ተንኮለኛ፣ አሜተኛ ያጥፋልን ብሎ መለና የፈጣሪ እንደሆነ ሌላ ምን አለ? ሌላ ምን አለ? 0967279433 0967279433 እየደወላችሁ ሁሉም ማዘዝ ትችላላችሁ። ቆንጆ ነው። የጥሬ ስጋ አቀማመሙ ነው አይደለም ሚጥሚጣ ዋናው ቅመሙ ልገባቸው ቅመም መኖር አዎ ሌላም ቅመም አለ። ቅመም ውው ቆንጆ ጣም ለሚቀነውቋእችን ቅመምማ ሴክሬቲ ናት። ለማንም ሰው አልናገርም። እንደ እንዳለ እየነገርኳቸው እዛ አደባባይ ላይ ስራዬን አወራለሁኝ። ከዛ ሰው ወዲያውኑ ቲክተክ ላይ እና እንትን ላይ ያደርጋል። ለምን እኔ እኔ ድሮ በጣም አውራለሁ፣ ግን አሁን ሴክሬት አለ። ሚጥሚጣ በጣም የሚያጣፍጥ ቅመም ማዘር ልንገራቸው ወይስ አልንገር? ንገር። እዚህ ጋር ምቀኛም አለ ነው፣ ማዘር አረ ምቀኝ ሲበዛ እኮ ማዘር ከባድ ነው። እግዚአብሔር አረ ተው። በጣም ሚጥሚጣ ልዩ ጣም የሚያደርግ ቅመም አለ፣ እኛ የምንጨምረው ማለት ነው ማዘር የሚጨምሩት ማዘር የሚቀመሙት ስለዚህ የማዘርን ሚጥሚጣ ነው የምትበሉት። 0967 27 94 33 ቲጂ ኬቴሪንግ፣ ቲጂ አገልግል፣ ቲጂ ቡና፣ ቲጂ ዶሮ ወጥ፣ ቲጂ ጠላ፣ ጠጅ፣ ዳቦ፣ ቂቤ የምትፈልጉ ማለት ነው እኔ ጋር መታችሁ፣ መች ስምታጡት ነገር የላችሁ ሁሉ ነገር ታገኛላችሁ። በ0967279433 ብቻ በመደወል 0967279433። ቲጂ ኬተሪንግ፣ ቲጂ አገልግል፣ ቲጂ ባልትና፣ ቲጂ ዶሮ ወጥ። አሁንም በጣም ገባ ገባ እያስትሉ እናሳያችኋለን ማለት ነው አቀማመሙን። 0967279433። ሚጥሚጣ ቆንጆ ሚጥሚጣ እያዘጋጀም ያለ ነው የማዘር ሚጥሚጣ። በጣም ባለሙያ እናት ናቸው። ባይዘዊ እግዚአብሔር የሰጠኝ በጣም ምርጥ ምርጥ ባለሙያ በዛ ላይ ጽድፍት ያሉ እንዲ ቆሻሻ ምናምን ነገር እንኳን አይደለም። ማዘር ቢቸግራችሁ ንጹህ ናቸው። ስለዚህ በንጽህና የሚዘጋጅ ቆንጆ ሚጥሚጣ፣ ቆንጆ በርበሬ፣ ቆንጆ ሽሮ፣ ቆንጆ ባልትና መሸት የምትፈልጉ ከሆነ ሄሎ በል ወቅቱ ስለሆነ በርበሬም ስታዙ አሁን ብታዙኝ በጣም ደስ ይለኛል። አሁን ኦርደር ማድረግ ጀምሩ ማለት ነው። ከዚህ ጀምሮ ኦርደር ስታደርጉኝ እኔም አስቤበት በስነስርዓቱ በርበሬ ይሰራላችኋል። በ0967279433 እየደወላችሁ ሄሎ በሉኝ። ኬቴሪንግ ብትፈልጉ ኬቴሪንግ ብትፈልጉ፣ ዶሮ ወጥ ብትፈልጉ፣ ሙሉ በግ ማዘዝ ትችላላችሁ፣ ብትፈልጉ እንዲሁም አገልግል ዘዙ። ቲጂ እንደ ድሮች አስተምሪል። ኦኬ፣ እንደ ድሮ ይላስተምሪል። ማማዬ ኪችኑ ላይት ያስፈልገኛል። የሚያስፈልግ ነገር አለኝና ገንዘብ ያስፈልገዋል ኪችኑን ለማስተካከል ለዛ እጄ እንደዚህ ትንሽ ቸግሮ እንትን ብሎኛል ቋመ ጥብሎብኛል። ግን ኦነም ቀረ ዩቲዩብ ሲሰራ በደንብ ላይት መኖር አለበት። ምስተካከል ኪችን ስለገስ ተካከል ስላለበት ነው። ለዛ ነው ተይዘቀየው ግን ይሆናል ባይዘው ወይ ይሆናል አስባለሁ እና አስተምራለሁ እስከ ረመዳን ድረስ አሳያችኋለሁ። 0967 27 9433 ቲጂ ኬተሪንግ፣ ቲጂ አገግል፣ ቲጂ ባልትና፣ ቲጂ ዶሮ ወጥ ለወዳጅ ለዘመዶቻችሁ ማሰራት የምትፈልጉ በርበሬ ማሰራት የምትፈልጉ ሚጥሚጣ ማዘጋጀት እንደዚህ እንደኛ ማለት ነው እንደ ማዘር ማዘር እንደሚያዘጋጁት ምርት የጉራጌ ሚጥሚጣ መዝመብላት የምትፈልጉ ከሆነ እንደዚህ ይዘጋጁላችኋል። በተረፈ ሌላ ነገር ልላችሁ የምፈልገው አሁን እየገባችሁ የሚጣው አይ የት ነው አድራሻው? አዲስ አበባ 0967279433 መደወል ብቻ ነው። እናንተ ባላችሁበት ቦታ እናደርሳለን፣ ዲሊቨሪ ስላለን ማለት ነው። 0967279433 ትጂ ኬተሪንግ፣ ትጂ አገልግል፣ ትጂ ባልትና በርበሬ ማዘዝ ጀምሩ። ሚጥሚጣም እንዲሁ ማዘዝ ጀምሩ። ቅመማ ቅመም ጭ ወጥ ቅመማ ቅመም ወደ አምስት ስድስት አይነት እናዘጋጃለን። ቅመማ ቅመም ደግሞ ማዘዝ የምትፈልጉ ሄሎ በሉን፣ ደውሉልን፣ እናዘጋጃላቸዋለን በ ራስ እያዘዛችሁ እላችኋለሁ። አሁን እኔ እግሬ እ እግር ሲቀስበእግር ይደክማል ሲቀመጥ ጂ ቴሪንግ እ ሚጥሚጣ እንዴት እንደማዘጋጅ ያሳያችኋለሁ። የኛ ቤት ሚጥሚጣ በጣም ምርጥ ሚጥሚጣ በእጅ የሚሰራ ሚጥሚጣ ነው። አሁን ሚጥሚጣ ነው የምናዘጋጀው። ስለዚህ አሁን ወደ ማዘጋጀት እንገባለን። በርበሬ ኪሎ ስንት ነው? ኦኬ ቲጂ፣ በደዊልኛ ስትደውይልኝ ነው የምነግርሽ፣ በ0967279433 ዋትሳፕ ላይ እንዲሁም ቴሌግራም ላይ እንዲሁም ደግሞ ቫይበር ላይ ኢሞ ላይ አለሁኝ፣ እና ሀይ ካልሽኝ በዛ የምትፈልጊ ከሆነ እናወራለን ማለት ነው በ0967279433 ቲጂ ኬተሪንግ፣ ቲጂ አገዝግ፣ ቲጂ ባልትና፣ ቲጂ ዶሮ ቆንጆ ሚጥሚጣ እያዘጋጀን ያለ ነው። ስለዚህ ቆንጆ ሚጥሚጣ የምትፈልጉ ሆነ ሚጥሚጣ አዘዙ። በርበሬ ወቅቱ ነው። አሁን ወቅቱ ስለሆነ በርበሬ ማዘዝ ጀምሩ። ወቅቱ ካለፈ በኋላ ብታዙ ዋጋ የለውም፣ የተመረጠ ነገር ስለምታገኙ ማለት ነው የተመረጠ በርበሬ ወይም ሊቀርብላችሁ ይችላል። ስለዚህ አሁን ወቅቱ ነው። ወቅቱን በጠበቀ ቆንጆ ነገር ስለሚገኝ እዘዙ። 0967 27 94 33 ቲጂ ኬቴሪንግ ቲጂ አገልግል ቲጂ ባልትና ቲጂ ዶሮ ወጥን እየገባችሁ ምንድን ነው የምትወጡት? አትጩ፣ የተደወለበት ሊስ ት አትጩ። 0967 27 94 33 ቲጂ ኬቴሪንግ ቲጂ አገልግል ቲጂ ባልትና ቲጂ ዶሮ ወጥ ስለዚህ አሁን ገባ ገባ በሏ። ለምን ጎደላችሁ? ደግሞ ላይክ የለውም። ላይክ ላይክ ላይክ ላይክ አድርጉ። ያስ ያ አሁንም ሞላ አላችሁ። ላይክ አድርጉ፣ ላይክ አድርጉ። ላይክ ይታለ ላይክ የለው ላይክ ከሌለው ለብዙዎች አይዳረስም። ብዙዎች ደግሞ እኔ እኔ ሰፖርት የምታረጉኝ የምትረዱኝ፣ ነገሮች እንዲንቀሳቀሱ የምትፈልጉ የተጀመረው ቤት እንዲያልቅ የምትፈልጉ ከሆነ ስራ እዘዙኝ፣ በጌታ ስራ እዘዙኝ። እኔ ስራ የለም አሁን ስራ ቀዝቃዛ ነው። ስራ ስታዙኝ እኔ በረታለሁ። ለእናንተ ጥሩ ነገር አቀርብላችኋለሁ ማለት ነው። በ0967 27 ምርጥ ነገር፣ ቆንጆ ጥራት ያለው ነገር ከፈለጋችሁ ወደ እኔ ኑ። እውነት ለመናገር ማለት ነው። ቂቤ አለ። ቂቤ ማዘዝ የምትፈልጉ ግን አሁን የምትፈልጉ ሰው የምትፈልጉትን ነገር ሁሉ በአድራሻችሁ እናደርስላችኋለን የትም ክፍለ ሀገርን ቢሆን እናቀርብላችኋለን በ09 67 27 94 33 ጂ ኬቴሪንግ ጂ ሀገርግብ ጂ ባልትና ጂ ዶሮ ወጥ አሁን እዚ ጋራ አሁን ሮዝመሪኖ ጨምረው አለ ሮዝመሪኖ አለው የስጋ መጥረሻ አለው

እርሶ ጨመ እ በባለሙያ እጅ ይጣፍጥ፣ በባለሙያ እጅ ይጣፍጥ። ባለሙያ የሰራሁ ይሻላል። እኔም ባለሙያ ግን ከሳቸው አልወጣም። ማዘር በጣም ባለሙያ ናቸው። የድሮ እናት እኮ ባለሙያ። አንድ ጨመርበት። እሺ ነው ይሄ አራት ማለት ነው። ይሄ አንድ ኪሎ ማለት ነው። አንድ ኪሎ እሺ። ከዛን ይሄ ኮሰረት ነው። ኮሰረቱ አላነሰ ማዘር ይሁን አይደል? ይበቃል። በቃ እሺ። ኮሰረት ያው ለሽታ ነው ለጣዕም ነው አይደለ? እሺ ስማ፣ ቆንጆ ቆንጆ ይሆናል። ከዛን የማዘር ሚጥሚጣ እየተማራችሁ። ከዛን እዚህ ጋራ ምንድን ነው ይሄ? አንድ ኪሎ ኮሎሪማ ነው። አንድ ኪሎ ኮሎሪማ ይውጣል ማለት ኮሎሪማ ይውጣል። ከዛ እዚህ ጋር ሴክሬቲ ሚስጥር የሆነች አለች የምትገም ቅመም አለች። እሷን እንጨምርባታለን። አዎ ቅር አለው ሚጥሚጣ እኮ ጨው ነው። የሱቁ እኮ መርዝ ነው። ማዘር ጨው ያገባበት ቅመም ያገባበት የሱቁ ጨው ብቻ ነው፣ ቅመም የለውም። ስለዚህ ቅመም በደንብ ይፈልጋል። ኮሎሪማ በጣም ነው የሚፈልገው፣ በጣም ኮሎሪማ ይፈልጋል። ስለዚህ እንትን ጥቁር አዝሙዷን አሳዩ አቻ ሲጨምሩ ማለት ነው። ቅድም የነበሩ ሰዎች አላዩትም። ማዘር ኮሎሪማ አያበዙም ባይ ዘዌይ ማለት ነው። እንትን ጥቁር አዝሙድ አያበዙም

የሚያጣፍጥ ምርጥ ቅመም ጨምረውበታል። ባይ ዘ ወይ ማለት ነው። በጣም ምርጥ ሚጥሚጣ የሚያጣፍጥ ቆንጆ ቅመም ተጨምሮበታል ልናጎርሳችሁ ያው እኮ ነው። እነሱ ኦርደር ሲያደርጉ ሚጥሚጣውን የሚወስዳሉ ሊቀምሱታል ማለት ነው። ዋዘሊቀምሱታል ዜሮ ሰባት ወይ 0967279433 0967279433 ቲጂ ኬተሪንግ ነኝ። እንደዚህ ደግሞ ቆንጆ ሚጥሚጣ የጉራጌ ሚጥሚጣ ስትፈልጉ እንዴት እንደሚዘገጃጅ ያፍለጅ አሳይተናል። ከአንዲቷ ቅመም በስተቀር ማለት ነው። እሷ ንፈልጋችሁ እንግዲህ ወይ በውስጥ መስመር አናግሩ። ለእሷም ማለት ነው በጣም ሚጥሚጣ የሚያጣፍጥ ቅመም ነው። ዜሮ ዘጠኝ የማዘር ማለት ነው። ይሄ ስፔሻል ኦርደር፣ ስፔሻል ኦርደር የምታዙ የማዘር ነው። ስለዚህ የእናት ሚጥሚጣ እነሱ እናቶች የሆነ ነገር ጨማምሮ ነው የሚያጣፍጡት እና ልክ በዛ መሰረት የተዘጋጀ ነው። እናንተም ኦርደር አድርጉ። ዜሮ ዘጠኝ ስልሳ ሰባት ሀያ ሰባት ዘጠና አራት ሰላሳ ሦስት ዘጠና ሰባት ሀያ ሰባት ዘጠና አራት ሰላሳ ሦስት ጻፉ። ሀያ ሰባት ዘጠና አራት ሰላሳ ሦስት ዜሮ ዘጠኝ ስልሳ ሰባት ሀያ ሰባት ዘጠና አራት ሰላሳ ሦስት። ቲጂ ኬተሪንግ ቲጂ አገልግል ቲጂ ባልትና ቲጂ ዶሮ ወጥን እያዘዛ እችላለሁ። ቲጂዬ ይሄ ወዲያ ቲጂ የኔ ውድ የኔ ቆንጆ አመሰግናለሁ። ተባለኪ አንችም የኔ ውድ ነሽ ትውሪልኝ። እሺ፣ ዜሮ ዘጠኝ ስልሳ ሰባት ሀያ ሰባት ዘጠና አራት ሰላሳ ሦስት ቆንጆ ሚጥሚጣ ቆንጆ በርበሬ ምንም እኔ እኔ ለማዘጋጀ ነገር አላፍትናውን ስለምወስደው ማለት ነው። እንደገና እውነት ስለምሰራ ምንም ሳትጠራጠሩ ውሰዱ። በ0967 27 94 33 ቆንጆ የጉራጌ ሚጥሚጣ ማዘር አዘጋጅተውላችኋል መውሰድ ትችላላችሁ። በ0967 27 94 33 0967 27 94 33 እየደወላችሁ ማዘር ትችላላችሁ። የእንዬ አንብቢው ሰላም ነው ያል ኦኬ፣ ምንድን ነው ያልሽኝ? እኔ ቆንጆ ቲጂ ወደ ሊድሽ መልክ ትችያለሽ። ወደ ወልዲያ እስኪ እንትን በይልኝ በውስጥ መስመራ አናግርኛ፣ በዋትስአፕ ላይ አናግሪኝ። 09 67 2794 የትም ሀገር እልካለሁ፣ ሲጀምር ማለት ነው። የማልክበት ምድር የለኝም፣ ሁሉ ምድር ነው የሚልከው ሰላሳ ሶስት ትጂ ኬቴሪንግ፣ ትጂ አገልግል፣ ትጂ ባልትና፣ ትጂ ዶሮዎች ቆንጆ ሚጥሚጣ ማዘር ትችላላችሁ። ላችኋለሁ በጣም ነው የምወዳችሁ የማመሰግናችሁ የማከብራችሁ። ማዘር ደግሞ መርቋቸው። ምክንያቱም ለእርሶ እነዚህ ማለት የእርሶ ግማሽ እስትንፋሶት ነው፣ ከእግዚአብሔር በታች ማለት ነው። የኔ ትረጋደ ይዝጋችሁ በሳች ይዝጋችሁ። የኔ ያወጣችበት ቦታ ብጥፍጥፍ ይግባላችሁ፣ ሪ ብጥፍጥፍ ያግባላችሁ። ጠዋትን ማታን ጸሎት አደርግላችኋለሁ። የሁላችሁ ወንዶችን ሴቶችን የሁላችሁም ች ናቸው። አየረታ ይስማችሁ፣ አየረታ ይቅናችሁ። አሚን ያው ተመርቃችኋል። በቃ ከእናንተ የሚጠብቀው ማዘዝ ነው። 0967279433 እውነተኛ እውነተኛ የጉራጌ ሚጥሚጣ ማዘዝ ትችላላችሁ። እሺ እወዳችኋለሁ። አመሰግናችኋለሁ። ሰላማችሁን ተመኘውላችሁ፣ ደህና ሁኑልኝ። እግዚአብሔር በፈቀደ መልኩ ደግሞ በደንብ ሰፋ አድርገን እንገናኛለን። ባይ ቻው ቻው፣ ሰላም፣ እሺ።